ኦኬ፣ ደግሞ አለሁ ምቀርባቸው ልጆች ኤልሻዳይ፣ ሄለን ቂጦ ቤት አየሁ ምጠራችሁ ምቀርባቸው ልጆች። ቆንጆ ነኝ ብላችሁ ከሆነ ሌላ ማለት ነው እንግዲህ። ቆንጆ ነኝ የምትሉት እናንተ ነው። ሰው ቆንጆ ቆንጆ የሚላችሁ ሌላ ማን ናችሁ? ማን ናችሁ? ወይስ አዘርዋል ፉን ፉን የምትሉ እዚህ ላይ ስንት ናችሁ? ጥሩ ጥሩ ስጥ ስይቺች የበቆለጣት አስገባት። ከምንም እኮ የምትመደብ ልጅ ይኳላል። የትናንትናም ቪዲዮ ላውጣ። የዛሬ አምስት ከእኔ ጋር ስትጫወት የነበረው ማናት? ደግሞ ሜላት። እሷንም ተዋት፣ የኛ ቤቷ ተዋት። እሷም ከቆንጆ የምትመደብ አይደለችም። አቤት ይሄ ህዝብ ቆንጆ ጠፋባችሁ። መን ዩኬ ቆንጆ ናት፣ ዊ ቆንጆማ። ጥራ ሜላትን፣ ዩኬን ጥራ እንጂ ጭንቅላት፣ ውበት፣ ጠይምነት፣ ቆንጅና ቆንጆ ጠራችሁ። ሁለተኛ ቆንጆ ጂጂ በገና ክሽል ቀሰላለ ማን እንደሞ ሞኒካ ታው ታው አትዱ መማር እኔ እንዲነ እንዲነ ያላለች አትዱ እሷ መልካም ስራ እየሰራች ነው። ተውዋት። ማን ናት? ማሜ ልጅ ናት። ተውዋት። አሁን እኮ እኛ ያስቸገሩን እኮ እዚህ ጋር ማሜ። መቼ ማሜ ማየው ቢያንስ ይበሏት። ዛው እሷ ቢያንስ አሜሪካን ሆሊውድ እኮ ቀረብ ይላታል። ብትገባ የሆነ ነገር ሰርታታ ብላ ታሳልፍልን ነበር ለኢትዮጵያ አንተ ሰውዬ፣ የጅጅ በገና ገሽልኝ። ከመቼ ወዲህ ነው ከቤተ ክርስቲያን ጋር ግንኙነት ያለኝ? ይድል ቀጥል። ዊንታዬ ዊንታዬ ደግሞ ክብር ያላት በቃ አትንቀለቀል፣ አትንጦጆጦሽ እኔ እንዲ ነኝ። አሁን እኛ ያስቸገሩናሉ ያስቸገሩናሉ እዚህ ላይ መታው። ቆንጆ ነኝ ቆንጆ ነኝ። አደላችሁ አደላችሁ፣ ኖ አደላችሁ። ቆንጆ ከሆናችሁ ሂዱ እንትን ሂዱ። ምንድነው የሚባለው ምንድነው የሚባለው ህንድ? ምንድነው የት ነው የትነው ውድድር የክፍለ ሀገር እንኳን ያልተወዳደርሽ በሙሉ ማንደሞ ጀሚላ። አይ ዛሬ በቃ ነገርኳችሁ። ያስቸግ ሜሪ እንዴ ነሽ? የኔ ቆንጆ ሰላም ነሽልኝ? አይ ነጃት ቆንጆ ነበረች። እንደ ነጃት ቆንጆ እውነቱን ልንገራቸው። አንገት ነጃት፣ ተው ባህሪው፣ ተውት ባህሪው፣ ተውት እናንተው ናቸው ለዚህ ያበቃቸዋት። አንገቷ፣ ቁመቷ፣ ቅጥነቷ፣ ፊቷ ፊቷ የሞዴል ፊት እኮ ፊፊ ረጋ ያለች አንድ ቀን ረጋ ያለች እንዲህ ነኝ እንዲህ ነኝ ብላ ያታውቅ። የራሷ እሷ የራሷ በቃ የራሷ እንቁበዝ ብዙ እኔ በዚህ እድሜ ቆንጆ ነኝ ለዚያው አሁን እዚህ ቆንጆ ነኝ ከሚሉት የበለጠ ቆንጆ ነኝ። ጉችም ቆንጆ ነኝ አላለችም። ተዋት፣ ተዋት ቆንጆ ነኝ እንደ ለራሷ ቆንጆ ነኝ ተዋት። እሷ አሁን እኮ አንቺ ቆንጆ አይደለሽም እኛ ቆንጆ ነን የሚሉ አንድ ሰው አግኝቻለሁ። አንድ ሰው የዛሬ አመቱን ቪዲዮ ቪዲዮ ላይ ባወጣው ታሪክ ልነ አውጡት። እንግዲህ እንደጀመራችሁ አውጡና እኔ በሪንግ ሪያውን እዚህ ጋር እንግዲህ ሪንግ የለም። እኔ ሪንግ አድርጌ ያ ይሄንን ታቱ እንደዚህ ተሰርቼ ኦኬ የዱባይ ውስጥ እናንተ ምንም የሌለ ይመስላችኋል። እኔ እኮ በየቀኑ መርፌ ስወጋ የምውለው በዚህ ተወግቼ በዚህ ተወግቼ ከዛ ላይ ፊልተር አድርጌ ይኸው ምንም የለኝም። ዬ ልምጣ ልምጣ። እስከ የት እንደምትወጉ በሙሉ እናውጣ። ሰው ዝም ብሎ ትወጋላችሁ፣ ትወጋላችሁ፣ ትወጋላችሁ ሲል ቀልድ ነው። ቆይ አልቀበላችሁም። ቆይ ቀልድ ነው። ለዚያም በፊሊፒን እና በንትን አይደለም። የዛው ዱባይ የምትዋጋጉ እና የምትመ እንኳን እናንተ አይደላችሁ ከኢትዮጵያ የመጡት ተወግተው አይደለም እንደ የሚሄዱት እንወጋ ኖ ነው የፊት ያልኩት፣ እንደዚህ የፊት እንወጋ የፊት ነው ያልኩት። አለ ዱባይ አዳሚ ጌርሽ ተወግተሽ አደለን፣ እንዲ ተወግቼ ልምጣ ልምጣ የሆነ ነገር ሆናለች ልበል፣ እዚህ ጋራ እሱን ሳትወጉ ስትቀሩ እኮ ነው። አሁን ሲያወሩ አይታችኋል። ሲያወሩ ይሄ የሚወጋ ነው፣ ይሄ የሚወጋ ነው። ይሄ የሚወጋ ዱባይ ደግሞ በየመንገድ የምትወጉት ከዛ ትመጡና ዝም ስንል፣ እኛ እኮ ትምህርታችንም እውቀታችንም እኮ እሱ ነው። እኔ እሱን ልሰራ ነው የምመጣው። በነገራችን ሊከፍትልሽ ነው። ለምን መጣ ይመስሻል? እኔ እውነት ልዝናና መጣ ይመስላችኋል? እሱን ከፍትልሻለሁ፣ ወጋሻለሁ። ሜላት ጋ ሄዳችሁ ትወጋላችሁ። አስቸገሩ እኮ በዚህ እናንተ። ግን ኢትዮጵያዊ ግን አይለፍለት፣ አይለፍለት። ይህቺ ጊፍት ገንዘብ እንደ 30 ዶላር ማትሆን ሰርታችሁ በዚህች መቱ እንዲከሆናችሁ 3454 ዶላር ባንካችን ውስጥ ያለው ምን ሉን እንግዲህ ምን ሁኑ። እነሱማ መጥተው በቃ ባንካቸው ውስጥ ያለው 3 ሚሊዮን ዶላር ያላቸው ሰዎች ምን ሊሉን ነው አሁን እናንተ በሰላሳ ሺህ ዶላር በማይሞላ በጊፍት መቼ ሲሄድ ዱባይ ኑሮ እናውቀዋለን። አር ካልበላችሁ በስተቀር አያልፍላችሁ። ወይ አር ትበላለህ፣ አረብ የሚያራውን አር ትበላለህ። ይዘፈዝፍባል፣ መቶ ሺ ዶላር ይሰጣል። ወይ እሱን ታደርጊያለሽ፣ ወይ አር ውስጥ ትዘፈቅ ያለሽ። እሱም ደግሞ መልክ ሲኖርሽ ነው። አሁን እሱን እሱን የሚደረጉት ሞዴሎች ናት ዱባይ ቆንጆ ሴት። ልንገራችሁ አይደለ ዱባይ ሆነሽ ቆንጆ ሴት ከእኛ ጋር እዚህ ጋር እንዲያውም ልንገራችሁ አይደለ ቆንጆ ነኝ ካልሽ አንድ የአረብ የኢማራት ኦኬ፣ አረብ ዲል አርጊና አርቢና፣ መቶ ሺ ዶላር ተቀበል። ከዛ አንቺ ቁንጅናሽ የሚታየው እዚ ነው እንጂ እዚ ዳ ህዝብ ላይ የመጣሽ አንድ ዘገምተኛ ወንድ ይዘሽ ካልሽ ዩአር ኖት ቢዩቲፉል። ወይ ዛ ሕንድና ስሪላንካ ባንግላዴሽ በ30 ግራም ያውጣሽ። እሱን ነው መናቅ፣ እሱ ነው ሕይወታችሁ። እኔ ሁሉንም እንደዛ መናገር አልፈልግም። ምክንያቱም እንደነ ብርጅስቶ እንደነ ሳራ ያሉ ደግሞ ጀግና ጀግና ሴቶች ሰው ቤት የሚሰሩ አሉ። ሱቅ ነው የምሰራው እያልሽ ሰላሳና በሀያ ድረም ቂጠሽን እያሰፋሽ እየመጣሽ እዚህ ላይ ደግሞ ሰውሰው የምትመስይ እና ያ ስራሽ ደግሞ እዚህ ላይ እየወጣ እንደሆነ ታውቂያለሽ። ስለዚህ ስቶፕ ኦኬ ስቶፕ፣ ያ አንዳንዴ ስቶፕ። ቆንጆ ከሆኑስ የአረቦችን አርዋጪ እና ህይወትሽን ለውጪ። ያው በቂጠሽም አር ነው በአፊሹ ማር ነው ሁሉንም እያልኩሽ አደለም። ኦኬ በጣም መልካም ሴቶች፣ ሰው ቤት የሚንከራተቱ ሰው ቤት የሚሰሩ ያ ትናንትና ደግሞ እንደዚያ እያየናቸው እያየናቸው እነበርጅስቶም በማንኛውም እነሳራ በራሳቸውን ችለው በእህቶቻቸውን ወንድሞቻቸውን የሚረዱ ሰዎች እያየ ነው፣ ሴቶች እያየ ነው፣ ጀግና ጀግና ሴቶች እነ ምስር እነ ፋሲካ አያችሁ ህይወታቸው እንዴት እንደለወጡ። ማች ቁንጅና ማለት እዛ ጋር ነው፣ ተዘፍዝፎ እዚህ ጋራ አይደለም ቁንጅና። ለዚህ ነው ይሄ እኔ የምፈራው ይሄ ነው። ይሄ እዚህ ጋራ ገቢው የቆመ ለታ እዚህ ጋራ ገቢው የቆመለታ ቲክቶክ የተዘጋ ለታ ጊፍት የጠፋ ለታ እርስ በራሳችሁ እንዳትባሉ ያ እንደነ ማናት ምስር አለም አቀፍ እንደነ ብርጅስቶን እንደነሳራ ብሩን ቶሎ ብላችሁ ወደ ንግድ ራሳችሁን የምትለውጡበት ወደዛ፣ ካልሆነ ነገ እዚህ ላይ ታብዳላችሁ። ምክንያቱም በቀላል መንገድ ብር ለምዳችኋል። እዚህ ጋር ቁጭ ብሎ በዚህ በቲክቶክ ባመጣልን ቻንስ ጌም እየተጫወታችሁ ብር ታገኛላችሁ። ከዛ አንድ ቀን አንድ ቀን ብሩ ሲቀንስ ወይም ደግሞ የሆነ ጊፍተራችሁ መት የሆነ ነገር ሲያደርግ። ከሰው ጋርም ከሌላ ሰው ጋር አሁን እናንተ ባለፈው እንደዛ የተባላችሁ በጊፍት ነው። ይሄ ግሩፕ እንዳለ ተባልቶ ዛሬ ልትገዳደሉ ምናምን የምትደርሱት በጊፍት ነው። ኦኬ፣ ተው ነው። ኦኬ፣ ቶሎ ተለወጡ። ካልሆነ ትመጪና አከሊ ኮ እንዲሆናለች ብለሽ ሌላው ደግሞ ይወርድብሻል። ከዛ አይዶንት ኬር እኔ ምንም ቢናገር። ዩ ኬር ፎር ዮር ፊውቸር ዱባይ ተዘብዝፎ መኖር የለም። አንድ ቀን ሀገር ቤት መግባት አለ። ከዛ እጅ የምጠቋቋሚ ያለ አንዱ ደግሞ የተበላ ደግሞ አይንሽን ያወጣውና ወይ አንዱ ከዛ በኋላ ሬሷ እንዲነበረች እንዲነበረች መባል አለ። ጥሩ አይደለም እንደዚያ። ራሳችሁን ለወጡ፣ ራሳችሁን ለመለወጥ ሞክሩ ኦኬ እራሷ ወድቃ እራሷ ራሷን ጥላለች። ራሷን ጥላለች። አይ ዶንት ኖ ዋይ ራሷን ጥላለች። እስቲ እስቲ በፊት የበፊቱን አላየችው? ለጸጉር እንዲጨብረር አድርጌ ስገባ ምናምን ምናምን ነገር አላየችው ወይ ምን ሆና ነው? አይ ዶንት ኖ ምን ምን ብለዋት ነው? ስለኔ መጥፎ ነገር ምክር ነው፣ ስድብ ነው፣ አሽሙር ነው። በሷ ቤት እንግዲህ መሸሞሩ ነው። አይ ዶንት ኖ ምን እንደሆነች ምን ሆና እንደሆነ እንግዲህ በደንብ እንጠይቀታለን። ኖ መገላለጥ ብቻ አይደለም መገላለጥ። እኔ ድሩም አልገላለጥም ግን ዋርኒንግ አለብኝ እዚህ ላይ እና የማልደንሰው ምንም ማለለው እዚህ ላይ አንድ ዋርኒንግ አለብኝ። ደግም ዋርኒንጉን ደግሞ የሰጠኝ ደግሞ በዳንስ ምክንያት ነው። ስለዚህ ፔጅን ለማዳን ቢያንስ ለስድስት ወር ዋርኒንግ እንዳይጨመርብኝ ማዳን አለብኝ። ያ ሁለተኛ ነገር ደግሞ እንደ ግብብነታችን እኔ እንዲያውም ማንም እዚህ ሲተፋባትና ሲሸናባት ነው መጥቼ እረፉ እያልኩት። ምክንያቱም የሰው ልጅ ብዙ ነገር ሴት ልጅ ደግሞ በተለይ እንጂ እኔም መሽናትና ማራት አፋዋ ላይ አቅቶኝ አይደለም፣ አብሬን ማማት አቅቶኝ አይደለም። ግን እኔ እንደዚህ አይነት ነገር አልወድም፣ አይመቸኝም። ነገ አንድ ነገር ቢመጣ እኔ ራሴ እጸጸታለሁ። ስለምጸጸት እነዚህ አይነት ነገር አልወድም እና ወይ ምናልባት ሊሆን ነገር ሰምታም ከሆነ ደግሞ ብትሰማም አይዶንኪልም ምንም አይመስለኝ። ከኔ ጋር ደግሞ መወዳደር እድሜዋ ምኖስ ችግር የለውም። እሷ የልጅ እናት ናት፣ እኛ የልጅ እናት ነው። እድሜዋ ብትወዳደርም እድሜዋ ችግር የለም። እንደውም ባልበለጠችኝ ባልበለጥሽኝ የድሮ ፎቶሽ ማለጌሽ ራስሽን ጥለሽ እንደዚህ ልጅ ይዘሽ ምናምን ነገር እንደዛ እንድልሽ ነው የፈለግሽ። የዛሬ ምት ከኛ ጋር ስትጫወች ዚ ጋር እ በበኩል እግዚአብሔር ምስክር ነው ራሱ ታታዘኝኝ ነበረ። እና ራስሽን በሪንግ ላይ ትያየሽ ራስሽን ቆንጆ አድርገሽ ከሆነ በጣም ተሳስተሻል። ራስሽ ደና ቦታ ያለሽ መስሎሽ ከሆነ ስ ሰፋ ያለ ቤት ውስጥ ዱባይ መትኖሪ ከሆነ ሰፋ ያለ ቤት ውስጥ እየኖርሽ ነገር ሰፋ ያለ ላይፍ ምናምን ነገር እየኖርሽ ምናምን ነገር ራስሽን ጣለች ራሷን ይዛለች፣ ዋው እንበልሻለን። አንድ መቀመጫ ላይ ቁጭ ብላችሁ እየኖራችሁ፣ በአንድ ቤት ውስጥ አስር ሴት ሆነሽ እየኖርሽ፣ ከዚህ በላይ አስቀያሚ እና አሳፋሪ ነገር አለ? እንደ ህንድ አጠገብሽ ላይ እየጮኸ ስሪላንካና ህንድ ነብሲ ስቲተው፣ ያው አገርሽ ስለምመጣም ደግሞ ብዙ እንትን ባንል ጥሩ ነው፣ እንዳላስቀየምሽ። ከያዝኩሽኝ ታለቀሻለሽ ረፊ ልልቴን ትጠያታለሽ፣ ልልቴን ታመሰግኛታለሽ። እኔ ከሚይዝሽ አይሻልም። አሁን ደግሞ ጊዜ ልቀቂላቸው። አንቺ እዛ አንቺ አንቺ፣ ይኸውልሽ ሶሻል ሚዲያ ላይ ብዙ ነገር አለ። ፋርማሲ አለ፣ ዞላ ፋርማሲ ይባላል። ፖለቲከኞች አሉ፣ ወይ ጨፋሪዎች አሉ፣ ሀሜተኞች አሉ፣ በላተኞች አሉ። በላተኞቹ ደግሞ ያ ፊንገር ሽ ናት የሚያመዋሉ ሁለቱም ያ ሴትኛ አዳሪዎች አሉ። እና እኔ ወደ ሴትኛ አዳሪዎች ግሩፕ መምጣት አልወደም። ሴትኛ ዳሪ ማለት ቀማኞች፣ ቴሌፎን ኮል ሴክስ የሚያደርጉ ምናምን ነገር እኔ እሱ ጋር መቀላቀል አይመቸኝም። እና በአሁን እኔ ከበላተኞቹ ጋር ከፖለቲከኞቹ ጋር ያ ከወጣቶቹ ከሕፃኖቹ ከነ ጃኒ ምናምን አይነት ከትናንሾች የሉ ከነ ጆን ዳንኤል ጋር የሚመቸኝ እንጂ እኔ አከብራለሁ ሴትኛ አዳሪ ግን ቢሆንም ይቀጠባል ሴቴኛ ዳ ጋራ አይመችም። ምክንያቱም መጨረሻም እንደዛ እንዲሆን አልፈልግም እና እኔ ከሞጣ ጋራ ከጆከር ጋራ ብለፋለፍ ይሻለኛል እንጂ ከቀማኛ ጋር መሆን ይቅርብኝ፣ ይቅር በወርቅ ይሻለኛል። እኔ በወርቅና ብለምን የሀገሬን ህዝቦች ህዝቦቼ ስጡኝ ብል ነው የሚሻለኝ። ስጡኝ ስጡኝ፣ ገንዘብ ስጡኝ፣ ዞላዬ ገንዘብ ስጠኝ፣ እስክንድርጊ ገንዘብ ስጠኝ ማነው፣ እህቶቼ ገንዘብ ስጡኝ ብል ይሻላል። እኔ ሙሜን ሽጬ በኋላ እኔ እናቴ በልዕልቴ በእንቁርት ይመሰደብ አልፈልግ። እናቴ ለልጆቼ እኔ ስሚ፣ ህይወት እኮ ላይፍስ ጎይ እናታችሁ ሴተኛ አዳሪ ናት ከሚባል እናታችሁ ፖለቲከኛ ናት ብሔርተኛ ናት ዘረኛ ናት ብባል ነው የሚሻለኝ። ነፍሴ ኧረ ተይኝ ይቅርብኝ። እንደዚህ ልጫወት አሉ። እኔ እኮ ላፍ አልኩኝ እኮ በቀደምኩ ሳይሽ ራሱ ወይ ስለታኩ ማለት ስለታኩ ነው እንዴ ምን ሆንሻል? ኦኬ እኔ አልገባም ስላልኩ እኔ እኳ ንቸኝ። እንደዚህ እኔ ጃኒ እና ጆን ዳንኤል ሲጣሩ ራሱ በውስጥ ው- በቃ በውስጥ መታረቅ አለባቸው። ምክንያቱም እኔ ፍቅር ውስጥ መግባት እኔ አልወድም፣ ፍቅርና ቀማተኝነት ውስጥ መግባት አልወድም። እንደዚህ አይነት ነገር እኔ ለሕዝቤ ማስተማር የለብኝም። ምክንያቱም እኔ ብዙ ተመልካች ወጣት ተመልካቾች አሉ። ቤዛችን አሁን ቤዛ መገሻት አይደለ ዱባይ ላይ ይና ዱባይ ላይ የቤዛ ታሪክ ደግሞ በጣም ይገርመኛል። እኔ እኔ እንደዚህ አይነት ሴቶችን ነው የምወደው። ሰዎቹን ጎዳቸዋል። በነገራችን ላይ ነው፣ በነገራችን ላይ ሸርሙጣውንም ሴተኛ አዳሪውንም ሌባውንም ሰራተኛውንም ወሮ ብላውንም ሁላችሁም ለእኔ እግዚአብሔር ነው፣ እወዳችኋለሁ። ግን ግን ድንበር ገፍተሽ ልትመጪ ስትይ ግን ጥሩ አይደለም፣ ጥሩ አይደለም። ከእኔ ጋር መሳበት ጥሩ አይደለም። ብዙ ትከፍያለሽ። ኦኬ። እኔ እንኳን እኔ እንኳን የፈለገ ነገር የፈለገ ነገር ቤዚ እስቲ ቤዚ ያው ቤዚ ጋ ሄዳችሁ ጸጉራችሁን ተሰርታችሁ ቤዚ አቡዳቢ ጸጉር ቤት የከፈተች ልጅ ትላንትና ቤዚን ሶሻል ሚዲያ ላይ ነው የምታውቋት። ምን አይነት ሴት እንደነበረች ታውቋታላችኋል።